እግር ጥሏችሁ በሶማሌላንድ ጎዳናዎች ዞር ዞር ካላችሁ ደግሞ የኢትዮጵያን ቡና በራሳችን ጀበና ታገኛላችሁ። እንሰት፣ እንቁላል፣ ዶሮና ሌሎች እንቀላቅለው በተመጋቢው ፊት የሚዘጋጁት ጎዳና ላይ ፈጣን ምግባቸውም ሌላኛው መታወቂያቸው ነው። ፓስታ በአትክልቱና ሌሎች የጎዳና ላይ ምግቦቿ እጅግ ከድሬዳዋ ጋር የሚያመሳስላትም ይመስላል። በሶማሌላንድ ሆቴል የሚገኘው ምግብ ሁሉ ጎዳና ላይ ተዘጋጅቶም ይቸበቸባል። ቀድሞ ሀገራቸውና ከአሁን ጎረቤታቸው ዋናው ሶማሊያም ሙዝ በገፍ ስለሚያገኙ ሙዝ ሁሉም ምግቦች ላይ ጨምሩታል። ራሱን ችሎ በካቻፕ ሲበላም ልትመለከቱ ትችላላችሁ። በምስራቁ የሀገራችን ክፍል እንደሚደረገው በሶማሊላንድ ተመራጩ የግመል ስጋና ወተት በሶማሊላንድ በሽበሽ ነው። ቀዳሚ ስጋ ምንጫቸውም ግመል ነች። ከመጓጓዣ እስከ ምግብነት የሚጠቀሙባቸውን ግመሎች የሚገበያዩበትም ትልቅ ገበያ አላቸው። አገሬው ሲገበያይ በስንት እንደገዛና እንደሸጠ ከሻጭና ገዥ ውጭ አይታወቅም። በፎጣ ሻሸካ አድርገው ይዘያየሩና ይስማማሉ። ስምምነታቸውን የሚገልጹበትና የሚጨባበጡበት መንገድም ለየት ያለ ነው። በአማካይ ግን የአንድ ግመል ዋጋ ከ200 እስከ 1500 ዶላር ይደርሳል። በ1500 ዶላር የሚሸጠውን ውዱን ግመል ምን ልመለከት፣ በአገራቸው ገንዘብ ወደ 856000 ሽልንግ ገደማ መሆኑ ነው። የሞባይል ገንዘብ ዝውውር መኖሩ በጀ እንጂ አንድ ግመል ለመግዛት የሚያስፈልገው ገንዘብ በራሱ በግመል መጫን የሚያስፈልገው ነበር። እነሱ ጊል እያሉ የሚጠሯቸውም ከመጓጓዣነት እስከ ምግብነትና የወተት ምንጭነት የሚጠቀሙባቸው ግመሎችም በመላው ሶማሊላንድ የትኛውን ቦታ ስትንቀሳቀሱ ትመለከቷቸዋላችሁ። ግመል የዚህች ሀገር ኑሮ መሠረትም ነው። አገሪቱ አብዛኛውን ገቢዋን የምታገኘውም በውጭ የሚኖሩ ዜጎቿ ለወዳጅ ዘመዶቻቸው ከሚልኩት ሬሚታንስ እንደሆነ መረጃዎች ያመላክታሉ። ሙሉ ታሪኩን